ጤና ስነ ተመልካቾቻችን በያላችሁበት እንደምንውላችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአርብ የቀን ሰባት ሰዓት ዜናዎችን እነሆ። በቅድሚያም ዋና ዋና ዜናዎችን። በአማራ ክልል በመኸር ወቅት ከለማው ሰብል ከ100 ሚሊየን ኩንታል በላይ ምርት እንደሚጠበቅ የክልሉ ግብርና ቢሮ አስታወቀ። መልካም ቆይታ። ዋለልኝ ክፍሌ ነኝ። በአማራ ክልል በምዕራብ ጎጃምና በሰሜን ወሎ ዞን የሚገኙ አርሶ አደሮች የተሻሻሉ የግብርና አሰራሮችን በመጠቀማቸው ምርታማነታቸው መጨመሩን የክልሉ ግብርና ቢሮ አስታወቀም። በክልሉ በመኸር ወቅት በተለያዩ ሰብሎች ከለማው ማሳ በዘንድሮ ዓመት ከ100 ሚሊዮን ኩንታል በላይ ምርት እንደሚገኝ ይጠበቃል። ዳይጣሶ ተጨማሪ ዘግቧል። በአማራ ክልል ምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ማንኩስ ሳብዳ ጉማ ቀበሌ በማህበር ተደራጅተው በርበሬና በቆሎም ያለሙት ወጣት ተመስገንና አጋሮቹ ለምርት እየደረሰ ያለው የበርበሬ ማሳቸውን እያረሙን ያገኟቸው። ከአራት ዓመታት በፊት ግን ወጣቶቹ ከዚህ በተለየ የህይወት ደረጃ ላይ ነበሩ። አንዳንድ ብዙ አልባሌ ቦታዎች ነበር። ምን ልኛ ልክ ይሄ መሬት ወደ ስራ በማስገባቱ መንግስትን አሁንም ቢሆን እያመሰገን እንቀመጣለን ምክንያቱም ይሄ መሬት አናስቡ ነው የሰጠነ ዛሬ ተመስገንና 177 ወጣቶች በማህበር ተደራጅተው በተሰጣቸው የእርሻ መሬት ላይ በሚያለሙት የበርበሬና የበቆሎ ማሳ ለውጥ አምጥቷል የተሻሻሉ የግብርና አሰራሮች በመጠቀማቸውም የምርት መጠናቸው እያደገ መጥቷል በ2007 ለ2008 ዓመተ ምህረት የምርት ዘመን ላይ ቢያንስ ከበርበሬ ምርት ወደ 1.3 ሚሊዮን ሽጠናል ከበቆሎ ምርት ደግሞ ወደ ስምንት መቶ ኩንታል በላይ አምርተናል። የግባት አጠቃቀማችንም ዘንድሮ ትንሽ ከፍ ያለ ስለሆነ አሁን በዘንድሮ ዓመት ጥሩ ጥቅም እናገኛለን ይላል። ሌሎችም የዞኑ አርሶ አደሮች በክላስተር የአመራረት ዘይቤ ከማሳቸው የተሻለ ምርትን ይጠብቃሉ። በዚህ አዲስ ምርጥ ዘር በክላስተር እንደዚሁ በኩታ ገጠም መዝራታችን ለወደፊት ተመሳሳይ እያደረግነ እንደዚህ ብንዘራ እኛ ከነበርንበት የድህነት ውስጥ ወጥተን የተሻለ አርሶአደርና የተሻለ ገቢ ካላቸው አርሶአደሮች ተርታ ምንሰለፍ ይሆናል። ሳይንሱንና ባለሙያዎች በሚሉን አግባብ ሰርተነ አሁንም ቁመናው ላይ ልክ በገመት ነው ልክ እናገኛለን ብለን እንገምታለን። ከዚሁ ጋር በተያያዘ በሰሜን ወሎ ዞን ራያ ቆቦ ወረዳም በስፋት ማሽን ላይ የሚያለሙት አርሶ አደሮቹ ከግብርና ባለሙያዎች የሚሰጣቸውን ድጋፍ መሰረት በማድረግ በማልማታቸው ተከስቶ በነበረው ድርቅ ያጡትን የሚያካክስ ምርት እንደሚያገኙ ይገልጻሉ። ምርጥ ዝርያዎች እንድንዘራ በማዳበሪያ ያው የመጀመሪያ ዳብ እንድንጠቀም ቀጥልን ቅጠል ሰጭ ሩያ እንድንጠቀም ምክር ይሰጡና በዚያ ምክር መሰረት ነው የተጠቀምነው። ዘንድሮ ከለው ዝናብ አጠር ሁኔታ ላይም ያለው ምርት ያው እንደምታዩት ምርጥ ነው። በመስመር ስለምን ዘራ ግብርናውም ወረዳውም ይመቶ እየተባበረ በዚህ ነው እያለ ያው ጠቅላላ ሁላችን የምትንላለን። በጣም ጥሩ ነው፣ ምርትም እየሰጠነ ነው፣ ጥሩ ነው ያለው ማለት ነው። በዚህ አመት በዞኑ የተሻለ ምርት እንዲገኝ የተሰሩት የቅድመ ዝግጅት ስራዎች አርሶ አደሩን ተጠቃሚ አድርጓል የሚሉት ደግሞ የዞኑ ግብርና መምሪያ ኃላፊ አቶ ተስፋው ባ ተባል ናቸው። በመጀመሪያ የቅድመ ዝግጅት ስራ ነው የሰራ ነው የሰለጠናን ብለን ከያዝ ነው ከዘጠና እስከ ዘጠና አምስት ፐርሰንት ነው የፈጸሙ ነው የመጀመሪያውን ስልጠና ማለት ነው እና በዚህ አመት በአጠቃላይ ለአዳዲስ አሰራሮች መግባት ስልጠናው ወሳኝ ነበር። የክልሉ ግብርና ቢሮ ኃላፊ ዶክተር ተሾመዋለ በበኩላቸው በክልሉ ያለው የቴክኖሎጂ አጠቃቅም በግብርናው ዘርፍ የሚታይ ለውጥ አምጥቷል ይላሉ። በቴክኖሎጂ አጠቃቅማችን በጣም ትልቅ ለውጥ ነው የመጣው። በክልሉ ወደ 3 ሚሊየን 370 ሺህ ኩንታል ማዳበሪያ ነው የተጠቀምነው። ይሄ በ2008 ከነበረው ከ300 ሺህ ኩንታል በላይ ብልጫ አለው። በአጠቃላይ በሰብል ከተሸፈነው 4.2 ሚሊየን ሄክታር መሬት ውስጥ 57 ፐርሰንት የሚሆነው በመስመር የተዘራበት ሁኔታ አለ። በመቼም ጊዜ በአማራ ክልል ከ160 ሺህ ኩንታል በላይ ተጠቅመን አናውቅም። በአሁን በዚህ ክረምት ግን 203 ሺህ ኩንታል ምርጥ ዘር ነው የተጠቀም ነው። ወቅቱን ያልጠበቀ ዝናብ በሰብሉ ላይ ጉዳት እንዳያደርስም በወቅቱ ምርቱን የመሰብሰብ ስራ እየተሰራ መሆኑም ተገልጿል። በአርሶ አደሩ የሚታየውን የገበያ ችግር መፍታት ላይ ያተኮሩ ስራዎችም እየተሰሩ ነው ብለዋል ዶክተር ተሾመ። አርሶ አደሮች በዋነኛነት ሲያነሱት የነበረው የገበያ ጥያቄ ነው። ይሄ ግን እንግዲህ በህብረት ስራ ማህበራት በሌሎችም እየተሰራ ነገር አለ። ችግሩንም የሚቀርፍ ይመስለኛል። በአማራ ክልል በመኸር ወቅት ከለማው ከ4.3 ሚሊዮን ሄክታር ማሳ ከ100 ሚሊዮን ኩንታል በላይ ምርት ይገኛል ተብሎም ይጠበቃል። ለኢቢሲ ዘገባ ዳዊት ጣሰው ባህር ዳር። ኩታ ገጠም የሆኑ ማሳዎችን በማቀናጀት ተግባራዊ የተደረገው የግብርና ስልት ምርታማነታቸው እንዲጨምር እያደረገ መሆኑን የአርሲ ዞን ሮቢ ወረዳ አርሶ አደሮች ተናገሩ። በዞኑ 2008-2009 በተለያዩ ሰብሎች የተሸፈነው ከ600 ሺህ ሄክታር መሬት ከ19 ሚሊዮን ኩንታል በላይ ምርት ይጠበቃል። መለስ አምድ ያዘጋጀውን ዘገባ ብሩክ ያሬድ ያቀርበዋል። የአርሲ ዞኗ ሮቤ ወረዳ በስንዴ ምርታማነቷ ትታወቃለች። ይህን ምርታማነት ይበልጥ ከፍ ለማድረግ ኩታ ገጠም ማሳዎቹን በማቀናጀት አንድ አይነት ምርትና ግብአት እንዲጠቀሙ የማድረግ ስራ በወረዷ በጄና ባርቡቆ ቀበሌ ተግባራዊ ሆኗል። ከ30 በላይ አርሶ አደሮች በተቀናጁበት በዚህ የክላስተር ግብርና 53 ሄክታር መሬት በስንዴ ለምቷል። በክላስተር ተደራጅተው ተገቢውን ግብአት የተጠቀሙት እነዚህ አርሶ አደሮች ውጤታማ እንደሚሆኑ ተስፋ አድርገዋል። በመስመር ዘርቼዋለሁኝ እና የዘራሁበት ደግሞ በክላስተር ነው። አካባቢ ያሉ ገበሬዎች የኔን መሰል ጓደኞቼ ከኔ ጋር እየመጡ እኔንም እያገዙ ለነሱም ደግሞ አንድ አራት አምስት ሆነን ሰርተናል፣ እነሱም ሰርተዋል። ውጤታማን እስካሁን ድረስ ክላስተር አንፈየ ደሙንኬና በክላስተር መደራጀታችን በአንድ ቀን ዘር እንድንዘራና በጋራ አረም እንድናርም የሚረዳን በመሆኑ ጊዜያችንን ይቆጥብልናል። ስለዚህ በመደራጀት የሰራ ነው ስራ ውጤታማ እንድንሆን አስችሎናል። ይህን በክላስተር ተባብሮ የማረስ ሂደትን በመስክ ጉብኝት የተመለከቱት አርሶ አደሮች እነርሱም በመርሃ ግብሩ የመካተት ፍላጎት እንዳላቸው ነው የተናገሩት። ከዚህ በፊት ያው በመስመር ዘርትን አናቅም። አሁን ደሞ መስመር በመስመር መዘራት እና እንደዚሁ በትኖ መዝራት ደሞ ልዩነቱም በጣም ስላየን እኛም ለወደፊት አሁን በመስመር ለመዝራት በጣም ዝግጁ ነን። መታን ሰራን አንፈጨ ፊ ከቢትና አንፈጨ ገራገሩማ ጉዳቃ በመስመር የተዘራው ዘር በብተና ከሚዘራው ዘር ትልቅ ልዩነት አለው። በክላስተር ተደራጅቶ መስራትም እንደዚሁ በግል ከመስራት ልዩነት አለው። ለወደፊቱ እኔም በክላስተር ተደራጅቼ ለመስራት ዝግጁ ነኝ። የአርሲ ዞን የግብርና ጽሕፈት ቤት ምክትል ኃላፊ አቶ አደም ቡሺ የሮቤ ወረዳ የጄና ባርብቆ ቀበሌ አርሶ አደሮችን ተሞክሮ ወደ ሁሉም የዞን ወረዳዎች እንዲዳረስ ለማድረግ እየተሰራ መሆኑን ገልጿል። በቂምባር ቀደም አርሶ አደሮች ላይ የተሰራ ስራ ወደ ሌሎቹ አርሶ አደሮች እንዲሰፋ በአካባቢ ያሉ አርሶ አደሮች መጥቶ እዚህ ያለውን ልምድ እንዲካፈሉ እና እንዲማሩ በተጨባጭ ምን አይነት ስራ ሰርቶ እንደዚህ አይነት ውጤት እያመጣ እንደሆነ ከራሱ ከአርሶ አደሩ አፍ እና አንደ ባት እንዲሰንሙ በማድረግና እንግዲህ በሚቀጥለው አመት ደግሞ ብዙ የእሱ ተከታይ አርሶ አደሮችን ለማፍራት ነው እየሰራን ያለ ነ በዞኑ በ የምርት ዘመን በተለያዩ የሰብል አይነት ከተሸፈኑ 6000 ሄክታር መሬት ላይ ከ19 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ ይጠበቃል። አርሶ አደሩ ብሎም ወጣቱ በአሳ ማርባት ላይ ተሳታፊ እንዲሆን የአሳ ጫጭቶችን ያባዛ መሆኑን የአርባ ምንጭ ግብርና ምርምር ማዕከል አስታወቀ። የአሳ ሀብት እንዲያድግና ህብረተሰቡ ከሀብቱ ተጠቃሚ እንዲሆን እየተሰራ እንደሚገኝ የደቡብ ክልል እንስሳት ሀብት ቢሮ አስታውቋል። ዮሐንስ ፍስሐ ተጨማሪ ያገናል። ኢትዮጵያ የአሳ ሀብት አቅም ቢኖራትም ዘርፉ በአገሪቱ ጠቅላላ ኢኮኖሚ ያለው ድርሻ ግን ከአንድ በመቶ በታች መሆኑን የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ መረጃ ያመላክታል። የአመለካከት የግብአትና የክህሎት ችግሮች ደግሞ ለዘርፉ አለማደግ ዋነኛ ማነቆች መሆናቸውን የፋኦ መረጃ ያሳያል። በደቡብ ግብርና ምርምር ኢንስቲትዩት ስር የሚገኘው የአርባ ምንጭ ግብርና ምርምር ማዕከል በዘርፉ የሚታየውን ክፍተት ለመቅረፍና የህብረተሰቡን የአሳ ተጠቃሚነት ለማሳደግ ጫጩታ ዓሳዎችን እያባዛ ይገኛል። የማዕከሉ ዳይሬክተር ዶክተር አሸብር ባልቻ በማዕከሉ ጫጩት ዓሳዎችን የማባዛት ስራው አርሶ አደሩ ከእርሻና ከቀን ከብት እርባታ ጎነ ለጎን በቀላሉ አሳን በማርባት ወደ ተቀናጀ ጥምር ግብርና እንዲገባ ያስችለዋል ይላሉ። እዚህ የምናባዛቸው አሳዎች የሙቁ አሳ ወይ ማርሞተር ፊሽ ይባላሉ። ኦሪዮክሮምስ ናይሎቲከስ የሚባሉ ወይንም ትላፒያ ቆሮሶ አሳ የሚባሉ ናቸው። እነዚህ አሳዎች በጣም በጣም ከአሳ ዝርያዎች ሁሉ በመባዛት አቅማቸው ፖቴንሻላቸው ትልቅ ናቸው። ቶሎ በመድረስ ፖቴንሻልም እንደዛው ሶ እነዚህ የአሳ ጫጩቶችን እስከ ባለፈው አመት አሁን ከአመቱ አጋማሽ በኋላ እስከ 250 ሺህ አሳዎችን አባዝተን በክልሉ ውስጥ ተስማሚ በሆኑ ኢኮሎጂዎች ውስጥ ተሰራጭተው ለአርሶ አደሮች ለአርሶ አደር ማሰልጠኛዎች ማስተማሪያም መጠቀሚያም እየሰጠንበት ሁኔታ አለ። በደቡብ ክልል የእንስሳትና አሳ ሀብት ቢሮ የእንስሳና አሳ ግብዓት አቅርቦት ስርጭት ዋና የስራ ሂደት ባለቤት ዶክተር መለሰ ጋሼ በክልሉ በተፈጥሮ ወንዞችና ሐይቆች ከሚገኘው ባህላዊ የአሳ ምርት በተለየ በአሳ ግብርና ላይ ትኩረት ተሰጥቶ አለመሰራቱን ገልጸዋል። በቀጣይ አርሶ አደሩ እንዲሁም ወጣቱ በዚህ ዘርፍ እንዲሰማራና ተጠቃሚ እንዲሆን የማስተማርና ግብዓት የማቅረብ ስራው በስፋት እንደሚሰራም ተናግረዋል። ክልሉ መንግስት ከፍተኛ ባጀት መድቦ በየአካባቢ በየዞኑ የአሳ ማባዣ ወይም እርባታ እንትኖች እርባታ ውስጥ የገቡ ሰዎች ሲያለሙ ጫጩት፣ እኛ ልዩ ማጓጓዣ መኪናዎችንም ገዝተናል። በነዛ እያጓጓዝን እዛ ማድረስ ነው። ካደረሰንም በኋላ አጠቃቀሙን፣ አያያዙን፣ መኖ እንዴት እንደሚጨመር፣ ከአካባቢው መኖ እንደሚዘጋጅ እንደሚችል፣ የተዘጋጁ ምጥን መኖዎች ከየት እንደሚመጡ፣ እንዴት እንደሚመገቡ ያን ሁሉ ደግሞ በኤክስቴንሽን በኩል ሰፊ ትምህርት እየሰጠን ያለንበት ሁኔታ ነው እና ያለው እንግዲህ ከዚያ አኳያ ብዙ ሄደናል። ብዙ ፍላጎትም ተፈጥሯል። የተፈጠረውን ፍላጎት ለማሟላት ነው እንግዲህ ይሄ ሰፊ ስራ እያሰራ ያለው። በደቡብ ክልል በአመት 20 ሺህ ቶን አሳ ማምረት የሚያስችል አቅም ያለ ሲሆን አሁን እየተመረተ የሚገኘው ግን ከ8000 ቶን ያልዘለለ ነው። በአርባ ምንጭ ዙሪያ አባያና ጫማ ሐይቆች ብቻ በአመት 5000 ቶን ያህል ማምረት የሚያስችል የአሳ ሀብት አቅም ይገኛል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ዮሐንስ ፍሳ አርባ ምንጭ። በኢትዮጵያና በኬንያ መካከል በእንፋሎት ኃይል ልማት ዘርፍ የተመሰረተው የእውቀት ችግርና የኤሌክትሪክ ኃይል ትስስር ኢኮኖሚ እድገታቸውን ለማፋጠን እንደሚያስችል የዘርፉ ባለሙያዎች ተናገሩም። ኢትዮጵያ በእንፋሎት ኃይል ልማት ልምድ ካካበተችው ኬንያ ተሞክሮ እየቀሰመች እንደምትገኝም ተገልጿል። ሰላማዊት ካሳ ኢትዮጵያ ከእንፋሎት ኃይል እስከ አስር ሺህ ሜጋዋት ኃይልን የማመንጨት አቅም አላት። ኬንያም እንዲሁ ነገር ግን ኬንያ ካላት አስር ሺህ ሜጋዋት የእንፋሎት ኃይል የማመንጨት አቅም ስድስት መቶ ስልሳ ሜጋዋት ያህሉን እየተጠቀመችበት ትገኛለች። በዚህም ሀገሪቱ ከዘርፉ ከፍተኛ ኃይልን በማመንጨት ከዓለም የሰባተኛ ደረጃን ይዛለች። የኃይል አቅርቦት አማራጮችን በማስፋት አስተማማኝ ኃይልን ለዜጎች የማዳረስ እቅድን የያዘችው ኢትዮጵያ የእንፋሎት ኃይል ልማትን ትኩረት ሰጥተዋለች። ይህንን ጥረቷን በልምድ ልውውጥና የቴክኖሎጂ ሽግግር ለማገዝ ደግሞ በዘርፉ ተሞክሮ ካካበተችው ኬንያ ጋር በትብብር እየሰራች ትገኛለች። በኬንያ የጂኦተርማል ልማት ኩባንያ የቁፋሩ መሰረተ ልማት ዋና ኃላፊ ኮርነር ኦፎና በዘርፉ የሁለቱ ሀገራት ትብብር ለአጠቃላይ ኢኮኖሚ እድገታቸው ሚና ይጎላን፣ ይላሉ። ድሪል ሪግስ፣ የመፈተሻ፣ የመቆፈሪያ፣ የምህንድስና መሳሪያዎች አሉን። በኢትዮጵያና በኬንያ ባለሙያዎች ይገኛሉ። ሁለቱ ሀገሮች መተባበር ከቻሉ በዋጋም በፍጥነትም አዋጭ ይሆናል። ስለዚህ ከሌላ ሀገር መሳሪያዎችን ማስመጣት አያስፈልግም። ለሀገራችን ኢንዱስትሪዎች ከፍተኛ የኤሌክትሪክ ኃይል ስለሚያስፈልገን ኢትዮጵያ መረተችውን ልትሸጥልን ትችላለች። ከኢትዮጵያ ወደ ኬንያ የኤሌክትሪክ ኃይል ማስተላለፍ የሚያስችል የከፍተኛ የኃይል መስመር ለመዘርጋት የግንባታ እቅድ መኖሩ አስደስቶናል። ይህ የሁለቱን ሀገሮች ኢኮኖሚ እድገት እንደሚያፋጥነውም እናውቃለን። ምንም እንኳን ኬንያ እንደ ኢትዮጵያ በታዳሽ የኃይል ልማት በርካታ አማራጮች ባይኖሯትም በንፋሉት ኃይል ልማት ግን ከአፍሪካ ሀገራት የተሻለ ተሞክሮ ያካበተች በመሆኑ ከኢትዮጵያ ጋር በትብብር መስራቷ ጥቅሙ ከፍተኛ ነው ይላሉ የኢትዮጵያ ጂኦሎጂካል ሰርቬ ዋና ጂኦሎጂስት አቶ ሁንዴ መልካ። በኬንያ እስካሁን የለሙትን የጂኦተርማል ሀብቶች እየጎበኘን ባለሞቻችን በተለያየ ጊዜ እየሄዱ እየጎበኙ ልምድ እየወሰዱ ያለበት ሁኔታ ነው። በየአመቱ ኬንያ ውስጥ በዚህ በጂኦተርማል መስክ ላይ ስልጠና ይሰጣል። በቴክኖሎጂ አንዳንድ ጥረቶች ሲኖሩ ኮንትራት እየወሰዱ የሚሰሩባቸውም አግባቦች አሉ። ኢትዮጵያ እስካሁን ሰባት ሜጋዋት ሀይልን ከእንፋሎት እያመነጨች ነው። የዘርፉን የማደግ አቅም ከግምት በማስገባትም በአሉቶ ላንጋኖ ከእንፋሎት ሀይል በመጀመሪያው የግንባታ ምዕራፍ 35 ሜጋዋት የኤሌክትሪክ ሀይል ለማመንጨት የሁለት ጥልቅ ጉድጓድ ቁፋሮችም ተጠናቋል። የምትመለከቱት ከኢቢሲ በቀጥታ የሚተላለፍላችሁን የቀን ሰባት ሰዓት ዜና ነው። ወደ ዜና አልፋለሁ። ተመልካዮቻችን፣ አብራችሁ ስለቆያችሁ እናመሰግናለን። ከኢቢሲ የቀን ሰባት ሰዓት ዜናዎች ጋር ዋይልድ ሊን ክፍሌ ነኝ። መልካም ቀን እላችሁ።